ሰበር ዜና አገር አማን ብሎ ቁጭ ያለው የአሜሪካ ጦር አዳሩን በኢራን ኃይሎች የሮኬት ናዳ ወርዶበታል። ዛሬ የአሜሪካ ጦር ከኢራን ኃይሎች በጭራሽ ያልጠበቀው መዓት ነው የወረደበት። የአሜሪካ ኤምባሲ በሮኬት ያንቀጠቀጠው የኢራኑ ኃይል ዛሬ ደግሞ ወገብ ሰባሪ ዜና አሰምቷል። ይዘነዋል ዜናውን። በሌላ ሰበር ዜና ወደ ሊባኖስ እሳት ለማዝነብ ሲገሰግስ የነበረ የእስራኤል የምትመካበት ዓለም የመሰከረለት የእስራኤል ድሮን በኢራን ሂዝቦላ አየር ላይ ተመቶ ዶጋ መድ መሆኑ ተሰምቷል። ሰላማችሁ ይብዛ ውድ የአራዳ ደይሊ ቤተሰቦች ከላይ በሱ ያነሳነውን ዓለም አቀፍ ዜና በትንታኔ እናያለን። አብራቸውን ቆዩም ሀገራማን ብሎ ቁጭ ያለው የአሜሪካ ጦር አዳሩን በኢራን ኃይሎች ሮኬትና አዳ ዘንቦበታል። ኢራንና ሩሲያ በግራና ቀኝ እያጣደፉ የአሜሪካንን ጦር ከመካከለኛው ምስራቅና አፍሪካ ምድር ለማስወጣት ቆርጠው መነሳታቸው ተመላክቷል። መቀመጫውን ኢራቅ ያደረገውና ከወራት በፊት ባግዳድ በሚገኘው የአሜሪካ ኤምባሲ ላይ የሮኬት ጥቃት የፈጸመው የኢራን ኃይል ዛሬ ደግሞ የአሜሪካ የጦር ካምፕ ላይ የሮኬት ጥቃት መፈጸሙን አላረቢያ ዘግቧል። ቢያንስ አምስት ሮኬቶች ከኢራቅ ዙመር ከተማ ወደ ሰሜን ምስራቅ ሶርያ ወደሚገኘው የአሜሪካ ጦር ሰፈር መተኮሱን ሁለት የኢራቅ የደህንነት ምንጮችና አንድ የአሜሪካ ባለስልጣን ለሮይተርስ ተናግረዋል። በኢራቅ የሚገኘው የኢራን የሚደገፉ ቡድኖች በአሜሪካ ወታደራዎች ላይ የሚያደርሱትን ጥቃት ካቆሙበት ከካይቶር መጀመሪያ ጀምሮ በአሜሪካ ኃይሎች ላይ የተፈጸመው ይህ ጥቃት የመጀመሪያው ነው። የኢራቅ ጠቅላይ ሚኒስትር መሐመድ ሻእል ሱዳኒ ከአሜሪካ ጉብኝታቸው ከተመለሱ ከአንድ ቀን በኋላ ነው። አሜሪካ ለእስራኤል የቢሊዮን ዶላር ድጋፍ ማጽደቋ በተሰማ በግማሽ ቀን ውስጥ እሳቱ የወረደው። አሁን በሚወጡ ዘገባዎች ከሆነ በተለይ ኢራንና እስራኤል ለመጀመሪያ ጊዜ ፊት ለፊት በሚሳይል እና ድሮን መፋለም መጀመራቸውን ተከትሎ በእስራኤል ዙሪያ የሰፈረው የአሜሪካ ጦር ከቀጠናው ለማስወጣት ኢራን በኢራቅ ሶርያ፣ ሊባኖስ፣ የመን እና ጋዛ ያሏትን ኃይሎች በመጠቀም የአሜሪካ ጦር ከመካከለኛው ምስራቅ ወዶ ሳይሆን ተገዶ እንዲወጣ የማድረግ አዲስ ዘመቻ አንድ ብላ ጀምራለች።